ሰላም ጤና ይስጥልን ክቡራትና የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምርም የጉራጌ ኒውስ ኔትወርክ አዳዲስና ነው ወቅታዊ ዜናዎችን በጂኒን በሁሉም አማራጮች በቴሌግራም በፌስቡክ በቲክታክ ና በዩትዩብ ለአድማጭ ተከታታዮች ይደርሳሉ እርሱም በእነዚሁ አማራጮች ዜናዎቻችን እንዲከታትሉ በአቅርቦት እየጠየቅን ወደ ዛሬ ዜናዎች እናልፋለን አብራችን ሁኑ ቀዳሚውን በቆሴ ከተማ በታጠቁ ቡድኖች በደረሰ ጥቃት በሰው ህይወት እና በንብረት ላይ ከፍተኛ ጉዳት መድረሱን ተገለጸ። በጉራጌ ዞን በቆሴ ከተማ በታጠቁ የመደበኛ ኃይሎች በተፈጸመ ጥቃት ያንድ ወጣት ህይወት ሲያልፍ በሰባት ንጹሃን ዜጎች ላይ ከፍተኛ ጉዳት መድረሱን ተገልጿል። ትላንት ረቡዕ ቀን 28 2018 ዓ.ም መነሻቸው ሀዲያ ዞን አመካ ወረዳ የሆኑ የመደበኛ የታጠቁ ቡድኖች ወደ ከተማው ዘልቀው በመግባት የከተማው ሰላም በማወቅ ተማሪዎች ከትምህርት ቤት ደብድበው በማስወጣት አንድ የከተማ ወጣት ተኩሰው በመግደል በሰባት የከተማ ነዋሪ ተሽከርካሪዎች ላይ ከፍተኛ ጉዳት አድርሰዋል። ከዚህ በተጨማሪም በከተማዋ አርሜሎ ሰፈር ከሰባት በላይ መኖሪያ ቤቶች ሙሉ በሙሉ አቃጥለዋል ተብሏል። ከክልሉ ከፍተኛ የጸጥታ አመራሮች ቀጥተኛ ድጋፍና ግንኙነት አላቸው የሚባሉት ኢመደበኛ ቡድኖችም በከተማው በተደጋጋሚ ጥቃት ሲፈጽሙ ጠንከር ያለ እርምጃ ሲወሰድባቸው አይታይም። የታጠቁ ቡድኖቹ በከተማው ይህን ያህል ከፍተኛ ውድመት ፈጽመው እስኪወጡ ወደ ከተማው የጸጥታ አባላት እንዲመጣም ለክልሉ የጸጥታ አመራሮች ጥረት ቢደረግም ፈጣን ምላሽ አልሰጡም። ይልቁንም ታጣቂ ቡድኖቹ ውድመት ፈጽመው ከወጡ በኋላ የጸጥታ አባላት ወደ ከተማው ይመጣሉ። ይህ ደግሞ አማራው በተደጋጋሚ ጊዜ ሆን ብሎ የሚፈጽመው ነው ይላሉ የጄኔን ምንጮች። ኢመድበኛ ቡድኑ በከተማው ያሻውን ሲያደርግ ከተማው ውስጥ የሚገኘው አድማ ብትና ምንም አይነት እርምጃ እንዳይወስድ ከአመራሩ መከልከሉ ተነግሯል። ሁሉ በትናንትናው ጥቃቱ ያሻውን ሲፈጽም በሁለት የጸጥታ ኃይሎች ላይ ጉዳት ማድረሱንም ተሰምቷል። በከተማው ጥሩ መረጋጋት የታየበት ትምህርት ቤቶች የጀመሩበት የገበያ እንቅስቃሴ በጥሩ መነቃቃት ውስጥ በነበረበትና ዜጎች ጥሩ የሰላም ተስፋ በሰነቁበት ወቅት ነው ይህ እርምጃ የተወሰደው። የቆሴ ከተማ የሰላም ጦት ምክንያት በዋናነት የሃዲያ ዞን ከፍተኛ አመራሮች ከክልሉ የሰላምና ጸጥታ ቢሮ ኃላፊ ተመስገን ካሳ ጋር የሚመሩትና የሚደግፉት ኢመደበኛ ቡድን መሆኑ በተደጋጋሚ ጊዜ ይነሳል። የክልሉ መንግስትና የፌደራል መንግስት በቆሴ ከተማ እየተፈጸመ የሚገኘው ተደጋጋሚ ጥቃት በሚያሰሩ አመራሮች ላይ ዘላቂ እርምጃ እንዲወሰድም ዜጎች ጠይቀዋል። በጉራጌ አካባቢ የሚታወቀው የአዳምና የወጣቶች ጨዋታና መተጫጫ ስነ ስርዓት ለመጀመሪያ ጊዜ በአዲስ አበባ ሊከበር ነው ተባለ። የአዳምና ባህል የልጃገረዶችና ወጣት ወንዶች ጨዋታና መተጫጫ ስነ ስርዓት ሲሆን ከመስቀል ጋር ተያይዞ ከመስከረም ከመስከረም 16 እስከ ጥቅምት አምስት በትላልቅ ገበያ ስፍራዎች አድባራቶችና በህዝብ መሰብሰቢያ ስፍራዎች ልጃገረዶችና ወጣት ወንዶች የተለያዩ ጨዋታዎችን በመጫወት የሚያከብሩት ባህል ነው። ባህሉ በጽናት በተረጋገጠ መረጃ መሰረት ከስምንት መቶ ዓመታት በፊት በጉራጌ አካባቢ ለዘመናት ሲከበር እንደኖረም እና በማኅበረሰቡ መተዳደሪያ ደንብ በጎርዳና ሴራ ላይ ተደንጎ እንደሚገኝም ተገልጿል። ይህ ባህል በተለያዩ ምክንያቶች በጊዜ ሂደት ደብዝዞ የነበር ሲሆን በአሁኑ ሰዓት በምስራቅ ጉራጌ ዞን በሶዶ ክስታኔ አካባቢ በፌስቲቫልነት እየተከበረ ነው ጥንታዊ ወጉ በጠበቀ መልኩ በማንሰራት ላይ ይገኛል። የአዳምና ባህል በሀገርና በዓለም አቀፍ ደረጃ በፌስቲቫልነት እንዲታወቅና በማይዳሰስ የዓለም ቅርስነት በዩኔስኮ እንዲመዘገብ እንዲሁም የቱሪስት መስህብ በመሆን ለአካባቢውም፣ ለሀገራችን ኢትዮጵያ የገቢ ምንጭ እንዲሆን በማሰብ ከየጉራጌ አካባቢ በተጨማሪም አዳምና በአዲስ አበባ ማክበሩ አስፈላጊ መሆኑን ተነግሯል። በውልቅጤ ከተማ እየተሰሩ በሚገኙት የልማት ስራዎች ላይ ሁሉም የማህበረሰቡ አካላት ሊደግፍና ሊያግዝ እንደሚገባ ተገለጸ። በመንግስት የተጀመሩ ኢኒሽቲቭና መደበኛ የልማት ስራዎች በከተማው በልማት ወዳዱ ማህበረሰብ ትብብርና በመንግስት ድጋፍ እየተከናወነ መሆኑ ተገልጿል። ከተማ አስተዳደሩ በርካታ የልማት ስራዎች እየተከናወኑ የሚገኙ ሲሆን የውልቅጤ ከተማ አስተዳደር አዲስ የአጥር ግንባታ እና ህንፃውን የማስፋው ስራ አንዱ ሲሆን በከተማው ላይ ማኅበረሰቡ እንደ ከዚህ ቀደም በመልሶ ማልማትና በከተማ አስተዳድሩ አስተዳደሩ ከንቲባ ቢሮ ጨምሮ የከተማው ማኅበረሰብ የተሳትፎውን አጠናክሮ እየሰራ መሆኑን ተገልጿል። ለከተማው ውበትና ልማት የሆነውን የዚህ የአጥር ግንባታና ህንፃው የማስፋው እንዲሁም ሌሎች በርካታ በከተማ አስተዳደሩ የተሰሩ ያሉ የልማት ስራ ላይ ሁሉም ማኅበረሰብ ከመንግስት ጎን በመሆን መቀራረቡን በመከባበር በተቀመጠው የጊዜ ሰሌዳ መሰረት ተጠናቅቆ ለማኅበረሰቡ አገልግሎት እንዲሰጥ በፍጥነት እየተሰራ ይገኛል። ይሁን እንጂ በከተማው የተጀመሩ የልማት ስራዎች በተቀመጠላቸው የጊዜ ገደብ በጥራትና በፍጥነት እንዲጠናቀቁ በቅንጅት መስራት እንደሚገባም ተነስቷል። በምርጫ ቦርድ የተሰረዘው ህወሓት ህጋዊ ሰውነቱ እንዲመለስለት ጠየቀ። ባለፉት አራት ወራት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነት ተሰርዞ የቆየ ህዝባዊ ወያነ ሓርነት ትግራይ ህወሓት በፕሪቶሪያ ስምምነት መሰረት የፌደራል መንግስት ህጋዊ አካልነት እውቅናው እንዲመልስለት ጠይቋል። ህወሓት ጥያቄውን ያቀረበ ከሁሉም ወረዳዎች ዞኖችና ከተሞች የተውጣጡ የኩናማና የኢሮብ ብሔረሰብ ተወካዮች ጨምሮ 3067 የትግራይ ተወላጆችና የክልሉ ብሔራዊ ተቋማት እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት የትግራይ ህዝብ ብሔራዊ ኮንፈረንስ ማካሄዱን ጠቅሶ 13 ዋና ዋና ነጥቦችን ባቀረቡበት መስከረም 25 ቀን 2017 ይፋ ባደረገው መግለጫ ነው። በመግለጫው መደምደሚያዎች፣ ውሳኔዎችና ጥሪዎች በሚል ርዕስ ስር ከተዘረዘሩት 13 ነጥቦች መካከል የፖለቲካ ልዩነትን በሰላም በፕሪቶሪያ ስምምነት መሰረት ስለመፍታት፣ በጦርነት የተፈናቀሉ ዜጎች ወደ ቀያቸውን ስለመመለስ፣ የትግራይ ስትራቴጂካዊ አቅም ወደ ተጨባጭ ኃይል ስለመቀየም፣ የጦርነቱ ጊዜን ተከትሎ ያሉትን ዓመታዊ መገምገም፣ ተደራጅቶ ወደ ማገገምና ወደ መልሶ ግንባታ ስለመመለስ እንዲሁም የህወሓት ህጋዊ ሰውነት ስለማስመለስ የሚመለከቱ ጉዳዮችን ይገኙበታል። በመግለጫው በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የስራ እድል ማዘጋጀት አለባቸዋል። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ምክንያት በመጪዎቹ ዓመታት ለ ስልሳ ሰባት ሚሊዮን የሚሆኑ አዳዲስ ሰራተኞች የስራ እድል ለመፍጠር ግዴታ እንደሚኖርባት አዲሱ የዓለም ባንክ መረጃ አመላከትም። ይህም በአፍሪካ ከሰሃራ በታች ካሉ ሀገራት ከናይጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያ በሶስተኛ ደረጃ እንድትቀመጥ የሚያደርግ ከፍተኛ ፈተና ነው ተብሏል። የዓለም ባንክ በሰጠው መረጃ መሰረት በኢትዮጵያ በተለይም እንደ ኤሮፓውያን አቆጣጠር እስከ 2050 ዓመተ ምህረት ድረስ ከ15 እስከ 64 ዓመት እድሜ ክልል ውስጥ የሚገኘው የሥራ ዕድሜ ህዝብ ቁጥር እድገት እጅግ ፈጣን ከመሆኑ የተነሳ ይህን ያህል ተጨማሪ የሥራ ዕድል መፍጠር ይጠይቃል ተቆሙ። የዚህ ፈተና መክበድ ምክንያት ሲያብራራም የኢኮኖሚ እንቅስቃሴ አጥጋቢ አለመሆኑና ፈጣን የህዝብ ቁጥር መጨመር መሆኑ አ ተክሏል። ኢትዮጵያ ከናይጄሪያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከታንዛኒያና ከዩጋንዳ ጋር በመሆን በአፍሪካ ከሰሃራ በታች ከሚጠበቀው አጠቃላይ የስራ እድል ፈተና ግማሽ ያህሉን የሚሸፍኑ አምስቱ ሀገራት ውስጥ አንዷ ነች። የዓለም ባንክ ሪፖርት እንዳመላከተው አፍሪካ ከሰሃራ በታች ባሉ ሀገራት እያደገ ለሚገኘው ህዝባ የሚፈለገውን ያህል ቋሚ ደመወዝ የሚያስገኝ ስራ ለመፍጠር እየተቸገረች ነው ይህም ወደ ከፍተኛ የችሎታ በታች መስራት ያለ ፍላጎት በግል ስራ መተዳደር እና መደበኛ ባለሆነ የስራ ዘርፍ መመደብ ምክንያት ሆኗል ሲልም አስታውቋል። ኢትዮጵያን የሚገልጹ መለያዎችን የያዘው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ ሆነ። የትራንስፖርትና ሎጅስቲክ ሚኒስቴር ኢትዮጵያ የሚገልጹ መለያዎችን የያዘውን አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ አድርጓል። የትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ ይህን አስመልክቶ በሰጡት መግለጫ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያም ቁጥር 150 ዝባር 2017 ማዘጋጀቱንና በዚሁ መሰረትም የተሽከርካሪ ሰሌዳ መለያ ቁጥር በአዲስ እንደሚተካ ገልጿል። በስራ ላይ ያለው ሰሌዳ ከዘርፉ ዕድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮህ የማይሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉ ነው ያመለከቱት። ነባሩ ሰሌዳ ለቁጥር ስርዓትም አመቺ አለመሆኑንና ለህገ ወጥነት የተጋለጠ መሆኑን ገልጾ፣ አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዘ አሰራር የሚመራ በመሆኑ አሰራር አመቺ ነው ብሏል። አዲሱ ሰሌዳ ስለ ተሽከርካሪው ሙሉ መረጃ የሚሰጡና ተቆጣጣሪ አካላት በቴክኖሎጂ የሚለያቸው ሚስጥራዊ መረጃዎችን ያካተተ ነው ያሉት ሚኒስትሩ ይህም ማጭበርበርን ሙሉ በሙሉ የሚያስቀር ስለመሆኑ ገልጿል። በ2018 ዓመተ ምህረት አዲሱ የተሽከርካሪ ሰሌዳ ሙሉ በሙሉ የመተካት ስራ እንደሚከናወንም ገልጾ የተሽከርካሪ ባለቤቶች በሚወጣው የጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸው ማስገንዘቧል። ክቡራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ እናመሰግናለን። መልካም ጊዜ